አለም የኔና አንቺ በፍቅር ያሳለፍነ ዋይነ ሳይቅር ናፍቆትሽ ቦረ ቦረ ዋንጀቴን ምኖ መተሽ ብታይ ው ጭንቀቴን አለም የኔና አንቺ በፍቅር ያሳለፍነው አይነሳ ይቅር ናፍቆትሽ ቦረ ቦረው አንጀቴን ምኖ መተሽ ብታይው ጭንቀቴን አለምኔን አንቺ መስክ ላይ ተጋድመን የተጫወት ናቸው በፍቅር ሰመመን ምንድን ተባብለን ተወያይተን ነበር? ተረስቶሽ እንደሆን እንደ ቀላል ነገር ምንድን ተባብለን ተወያይተን ነበር? ተረስቶሽ እንደሆን እንደ ቀላል ነገር ዓለም የኔ ናንቺ በፍቅር ያሳለፍ ነዋይ ነሳይቅር ናፍቆትሺ ቦረ ቦረው አንጀቴን ምኖ መተሽ ብታይው ጭንቀቴ